ያሁን እንደማንኛውም ሴት ሰውን ካገኘህ በኋላ ታለ ማለቅ። ከማርክ ጋር ስንጋባ እና ለፋሚሊ ስነግራቸው ይህንን ልጅ ማግባት አለብሽ፣ ታገቢዋለሽ ታገቢዋለሽ አሉኝ። ልጅቷ እንዳያት በጣም ቆንጅኝና ጸባዩ ደስ ይላል። በቅርብ ቀን ሰርግ ጠብቁ። ከዛ ሽማግሌ ለን እኔ ቃል ግባለኝ፣ እንገባለን እንገባለን። እኔ አላምንም እኔ አላምንም እኔ አላምንም እኔ አላምንም፣ ታገቢኛለች

ሼህ ሁሴን ሞት የኔ ያድርግሽና አለመለያት ከናናነው በቴ ውርጭ ነው ፈረሴ ናፍቆትሽ ገደደኝ ብቅ በይ ከሚሴ በራያው ቀሚሷ ውበት ጎና አስፋ አይነሷ ላይ አርፎ ልቤ ጥሎኝ ጠፋ በወልድ ያድርግሽ በመሳ ኡርጌሳ ከተፈ በይደሴ ፍቅሬ አንጀቴ ሳሳም አለ ማለምየ አለ ማለምየ አለ ማለምየ አለ። ሰላም፣ ሰላም፣ ሰላም፣ ሰላም! ውድና የተከበራችሁ የኔ ፋሚሊዎች እንዴት ናችሁ? እኛ አለን ክብሩ ሰው እናንተም ብያላችሁበት፣ ቸርቆዩልኝ። በዚያ ሰዓት እኔ ሌላ ቦታ ነበርኩኝ። ና ፍጠንና ና ነበር ያለችኝ። ፈጥኜ ግን ሲሄድ ያየሁት ሌላ ነገር ነው። እና ጁስ እየጠጡ ነበር። ዛሬ ደግሞ ማርቆስ ትክክለኛው ጁስ ምን አይነት ጁስ እንደሆነ፣ የፓፓዩን፣ የአቮካዶውን ምን አይነት ጁስ እንደሆነ ይለየዋል። እሱ ቪዲዮ ላይ የምታዩት ይሆናል። እና ቤተሰቦች ዛሬ ለየት በነገርኳችሁ ለየት ባለ ሀሳብ ነው የመጣሁላችሁ። ልጅቷም የማርክ ፍቅረኛ፣ ትክክለኛው ፍቅረኛው ማነው ልታገባው ላለችው ፍቅረኛ ከኔ ጋር ትገኛለች። ቤተሰቦች ልጅቷ ማ ነው ከምታስቧትና፣ ከምታስቧት በላይ በጣም ቆንጅዬ ልጅ ናት። ሰላም ሰላም፣ ዛቪት ሰላም ሰላም። የኢፊያ ቤተሰቡ ሰላም ናችሁ ወይ? እኔ እግዚአብሔር ይመስገን ሰላም ነኝ። ግን ራስሽ እንዴት አየሽው ቪዲዮ ላይ? ከጠበቅኩት በላይ ማለት በጣም እንትን አለ ፈጠንም ነገር እና አሪፍ ነው። ደስ ይላል። አሪፍ ደስ ይላል። እና ቤተሰቦች እንደነገርኳችሁ መግቢያ ላይ እንደነገርኳችሁ ዛሬ ማርቆስና ሊጋቡ ነው። የሙሽራ ልብስ ምናምን ነገር ተከራይተን ነው፣ አልገዛንም። ስፖንሰር ትሆን ነው አለ። እኮ አትሆንም። ለማርቆስ ስፖንሰር ካልኩኝ ለማን ሆናለሁ? ምን አይነት ነገር ነው የምትጠቀሚው? ያው በቃ መሬቱ ምንም ፍትት ነው። አይ አስፋልት ነው ማለት ነው። አይበቃም ለመጥረግ እንዲመቸን እና ቤተሰቦች ሊጋቡ ነው ዛሬ። ሰማኒያቸውን ነው የሚባለው? አዎ ሰማንያቸውን ያደርጋሉ። እንዳትል አይቀድም ገና ታደርጉ። አይ እና ቤተሰቦች ማርቆስ ጋር እንደውለትለን ይመጣል። እስከዛ ግን እኛ ቬሎ ምናምን ነገር እናዘጋጃለን ይመስለኛል። በጣም ጥሩ ነው። የት ነው ግን የምናገኘው? ቬሎ ቬሎ አይጠፋም። ዋናው ፍላጎት ነው። እንፈልጋለን። ቤተሰቦች ስንቀልድ ነው ያው፣ ቀስ በቀስ መጋባታቸው አይቀርም። አሁን ግን ሊጋቡ አይደለም። ዛሬ በጣም በጣም ደስ የሚል ነገር ነግራኝ ነው የመጣሁት። ምንድን ነበር የነገር ሴት ነገር ያቸው የእነሱ ልማይቼ ማታ ልማይቼ ማታ አንተ ጀበኝ ከማርክ ጋር ስንጋባ ያው እንደማንኛውም ሴት ሰውን ካገኘህ በኋላ ታለማለክ እና በህልሜ ማታ ከማርክ ጋር ስንጋባ አየሁኝ። እኔ ሚዜ ነበርኩኝ አንደኛ ሚዜ ለዛውም የነበርኩ እና ለፋሚሊ ስነግራቸው ያው ሁሉም ፋሚሊ ውስጥ ልም የሚፈታ ሰው አይጠፋም። ለቤተሰብ ስነግራቸው ይህንን ልጅ ማግባት አለብሽ፣ ታገቢዋለሽ፣ ታገቢዋለሽ አሉኝ። እና ይሄንን ይመስላል ህልሜ የተፈታልኝም እና ቤተሰቦች አሁን እንደነገረቻችሁ ማታ ስተኛ ህልማየች ህልሙ ከማርከ ጋር ስትጋባ ማለት ነው። እና ህልሙ ይዳ ለቤተሰብ ነገረች። ቤተሰብ ማግባት አለበት ልጁ ቪዲዮ ላይ ማይተናል። በጣም ጥሩ ልጅ ነው፣ እና ለቀጣይነት አሪፍ ነው። እና ነገር አሏት ብለውሻል። አዎ ከሱ እጪ እንደም እንዳታገብ ያማቻ እናረገ፣ አማቻ እናረገ ከማርቆስ እጪ ወደ እጪ ብለዋል። በማርቆስ ፍቃደኝነታቸው እና ሽማግሌም ማርክ፣ በዚህ አጋጣሚ ሽማግሌ ምናምን አትልክም? ቤተሰብ ፈቅዷል ፈቅዷል፣ እሱማ ፈቅዷል፣ ግን ባህላችንን ግዴታ ነው። ግዴታ ነው፣ አይ ግዴታ ነው፣ ይላካል ከማርቆስ ጋር እናጋባቸዋለን። እንግዲህ አንዳንዴ ህይወት ምን እንደሆነ አናቅም። ከማጋ ፍቅር የያዘን ማንን እናግባ አናቅም። እግዚአብሔር ይፈቀደልን ነው የምናገባው። እና እሷም ህልም አይታለች ህልሟ ደግሞ ትክክል ነው። ቤተሰብም ህልሟ ፈቶላታል። እና ደስተኛ ነሽ? በጣም ደስተኛ ነኝ። ማርክ በመግባትሽ ደስተኛ ነሽ? በጣም። እሺ፣ የመጀመሪያው ልጃችሁ ምንድን ነው የምትይው ልጃችንን? እ ሴት ብትሆን ደስ ይለኛል እኔ። አሁን ሴት ብትሆን ሳምራዊት ላታለሁ። እኔ ደግሞ ሚሉና ላታለሁ። ሚሉና ትርጉሙ ንገሪ። የማርያም ማርያም መቀነት። አይ ቤተሰቦች ስም አወጣጥ ላይ በጣም ጎበዝ ነች። አወጣላችሁ እና ቤተሰቦች ሰዎች ከኛ ጋር ሆኖ አሪፍ ጊዜ ይኖረናል። ማርቆስ ጋር እንደውለታለን። ለኤፋ ደግሞ ለእኔ ቤት አዲስ ሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉን። ይሄንን ቪዲዮ ከወደዳችሁት ላይክ ሼር እንዳይረሳ። አሁን ደውል ማርቆስ ጋር ዛሬ ጉዱ ነው። እናፈረው ልጅ ያገባታል፣ ያገባታል፣ አገባታል። ንቅንቅ የለም። እኔ ከአንቺ ጋር ነው ያሳስብ ጠራ ቤተሰቦች፣ ላይ ማርክ፣ እንዴት ነህ? አንቺ ፋፋ አለክልኝ እንዴ ነሽ? ምንድን ነው መጥፋት ሁሉ? ሰላም ነው። እንዴት ነህ? አረ እንዴ፣ በስማ አረ አጣ ያለ ፈልግህ ነበር። አዎ ዛሬ አሁን ማርያም። አረ ችግር የለውም ወዳጅነት ፓርክ ጂሰስ ጂሰስ እንዴ? አረ ኖርማል ነው በራይድ ምናም ቶሎና በራይድ ምናም ቶሎና አይ ብዙ አይርቀህማ አይደለም በቃ እሺ ነው ቶሎ አው እዛው ነኝ ቶሎ በ እንበቃ እሺ ቤተሰቦች ይመጣል ታገባት አለት ታገባት አለ። እኔ ግን ሆነ የሚዜ ነገር መልበስ ነበረብኝ። አቋም እራሱ አሪፍ ስለሆነ ምናምን ችግር የለውም ምርጥ ጓደኛ ወንድሙም፣ አብርሃም ቶሎ ሳይሉ እንቀድማቸዋለን። የማርቆስ እና የቤዚ ሰርግ በአንድ ወር ምናምን ቀን ቀርቶታል። ቅድም ሁለት ወር ነበር፣ አሁን አንድ ወር ከምናምን አሉ። በየግማሽ ሰዓቱ ነው ቀን ምን እንቆጥሮ ማለት ነው። እና ታስቢ አንቺ በጣም ጥሩ ልጅ ነሽ፣ እና ተንከባከቢ። ማርቆት በጣም ወዶ ጓደኛዬ ነው እና ተንከባከቢ ብዙ ልጆቹ ወለጅለት እንሺ። እና ቤተሰቦች ከኛ ጋር ሆኑ፣ ማርቆስን ትንሽ ደቂቃን እንጠብቀዋለን። ሸጋሪን ኡላን ሸምበናዳ እሰራም በሄን ሲበርባዳ

ለዛ በሚለው እናልፈዋለን። አበሻ ደግሞ ቀጠሮ አያከብርም። እኔ ግን አከብራለሁ። አስር ሰዓት ከጠራሽ አስራ አንድ ሰዓት እመጣለሁ። እሷ ስታከብር አንድ ሰዓት ብቻ ነው። ሄሎ ተሳስቺ ነው። ሙሉ አማርኛ ነው። እትዬዋ አስተካክለው። አዎ ታጊራ ደምጥልሽ ብቻ እንት አማርኛ በመሳሳት አልተማርሽም አማርኛ በደንብ ተምሬያለሁ እና ቤተሰቦች ማርቆስ መጥቷል አሁን ሰዓታችን ደርሷል ካሜራው ምናምን እንዳይባትት ያው ሁሉም ሰው ማወቅ ስላለበት ነው እንለዋለን ያው ግዴታ ነው ቤተሰቦች ማወቅ አለባቸው እንደምታገባ እነሱ ማወቅ አለባቸው ነው እንለዋለን ካሜራ ትንሽ ሊያስባትት ስለሚችል ማለት ነው አይሻል እንደዛ አዎ ሻለ ሁሉም ነገር ካሜራ ባለበት ነው የሚሆነው አዎ የሰርጋ የሰርጋችሁ ቀን ግን መች ነው ቀርሞስ አሁን ቀደም አንድ ሳምንት ከአስራ አምስት ቀን ቀርቶ ተብዬ ነበር። አሁን አንድ ቆይ አይ ትንሽ እናዝገያው አይሻልም? መጀመሪያ እንዳልከው የሚቀድመን ሰርግ አለ ነው ብሎ

ማለት ተጠርቼ ነው ምን እንዳንተ የምትወጥ የት አ እሱ ተጠራችኝ። ከዛ አኒ ያው ለቤተሰቦች ተደረደረ ነው አይለቁም ነገር ነው የፈለኳችሁ ሁለታችሁም። እሱ ምስክር ነው። አንተ ደግሞ ምን ነገር አለ። ሲሪስሊ ማለት ፋሚሊዎችኩም ይወቁ፣ የሚያዩት በሙሉ ያንተ ነገር ስለሚያውቁ ይሄን ነው ማወቅ ያለባቸው በደንብ ማሪ። በደንብ አድርገህ ሰማትሽ ልጅቷ? አዎ በደንብ በደንብ ምንድነው እኮ ልነግርህ እኮ ነው አዳም ጠይቀኝ። በተገናኘን ጊዜ ጀምሮ አልነገርኩህም ነግርህ ካለው እያልኩኝ አልነገርኩህም ነበር። የእውነት ነው። እኔ ደግሞ አታስቀኝ። ቆይ ቁም ነገር ስለሆነ አትሳለም። አዎ እኔም ልንገርህ እና በህልሜ አየሁህ። አልነገርኩትም እራሱ። ከዚያ በህልሜ አንተን አየሁህ እና ለፋሚሊ ነገርኳቸው። እንዲህ እንዲህ እንዲህ አየሁት። ከዚህ በፊት ሲጀምር አሳይቻቸው ነበረ። ባለፈው አሳይቻቸው ወደው ካል ተመችተዋቸዋል ምናምን እና ሳሳያቸው ምንድን ነው ምናምን ፍቱልኝ አልኳቸው። ሲፈቱልኝ ይሄ ልጅ ማግባት አለብሽ ስ የምሬን ነው ማርክ፣ እኔ እየቀለድኩኝ አይደለም። አዳምጠኝ። ህልሙ ራሱ ማለት ነው ህልሙ ራሱ አብራሪለት። ስትጋቡ ምናምን ነገር ንገ በህልሜ ራሱ ያየሁት ጋብተን ስንወልድ ምናምን አንዳንዴ ደግሞ የእውነት አትሳቅ። አንዳንዴ ህልም እውነት ነው። አይጨነቀኝ ነው አይጨነቀኝ ማርክ ነው የእውነት እና አስጨርሰኝ መጀመሪያ እና እንደዛ ስላቸው በቃ ይሄ ልጅ ማግባት አለብሽ ከዚህ ልጅ ውጪ የእውነት አስጨርሰኝ መጀመሪያ ኮይ የኔና ሰው ማስጨርስ አለበት መጀመሪያ ነው ሰማይና ታወራለህ። ይሄ ልጅ ማግባት አለብሽ ከዚህ ልጅ ውጪ ማንንም አታገኝ ብለው ፋሚሊ ራሱ ብለው ስለዚህ እኔ መልስ መስጠኝ ነው

ብሏታል ማለትና ቁም ነገር ነው። እያወራን ያለ ነው እየቀለድን አይደለም። እና የምትላት ነገር በላት። እኔ እንደሆነ እንደ ጓደኝነት ስመክረ ልጅቷ እንዳያት በጣም ቆንጅኝና፣ ጸባዩ ደስ ይላል። እና ማለት የምንኮ ነው። ከሴት ልጅ እንደዚህ እኮ ይከብዳል። አዎ ወንድ ነው ማለት ያለበት ግን በህልም ያየሁ ግን ምን ላርግ እንግዲህ ቤተሰብ አንተ ምን

በዚህ ቅርብ ጊዜያቶች ብዙ ነገሮች እናወራለን፣ እንጫወታለን። ከፍሬሚንግ ጋር እንደዛው። ግን ይሄ ነገር እኔና አንቺ አልፎ ወደ ትዳር እኔ ምንም አልልሽ። ፍቅር እኮ ጊዜ አይልም። ስለ ፍቅር አይደለም ያወራሁት። በእግዚአብሔር ይሄ አንድ ነገር አንድ ነገር ልንገር፣ የለ ህልም፣ ህልም አንተ ፈልገህ አይደለም። ህልሙን ያየችው ፈጣሪ አሳያት። ህልሙ ሲፈታ ልጁ ጥሩ ልጅ ነው ብታገኙ ደስ ይላል ምናምን ተባለች።

ቤተሰቦች ቀለበት ሊያደርግላት ነው። ማርቆስ ቀለበት ሊያደርግላት ነው። እኔ አላምንም እኔ አላምንም ቁጥር

አገባኛለሁ አገባሻለሁ። ቃል ገብተሃል። ቃል ቃል እኮ ከባድ ነገር እኮ። ቃል ገባልኝ እሱ እኮ ነው። እኔም ከባድ እንዲሆን የምፈልገው እኮ ለዛ። አይ አገባሻለሁ፣ በቃ ታገባኛለህ። ኢዝዋት በረረ እና አሁን ይሄ ካሜራ አትቆምልኝ። ይኸውልህ፣ ማለት ነው አንደኛ ሚዜ ነው የሚሆነው። አይደለም እኔ እንትን ፈረንጅ ነው ሚዜ

እለ እንዴት እንደሚደገስ ምን አይነት ወጪ እንዳለበት ማሰብ አለ። ምን ያም ሚዜ አንድ 200 ሺህ ብር ያስፈልገኛል። አንተ ደግሞ ስለደገስ የመጀመሪያ ሚዜ ግማሹን ሰርጉን ይችላል። ማርክ እንደሱ እኮ አይደለም። ማርክ ቤተሰቦች ምን ደብረ ስለያከበ ልጅ ታሪቁ ይዟት ሄደ። ኧረ ልጅቷ ግን አንዳንዴ እግዚአብሔርን፣ የአዲስ አባ አበባ ልጅ መሆን መታደል ነው። እግዚአብሔር ረ በስመ አብ ውል ልጅቷ ካሰብኳትና ከጠበቅኳት በላይ በጣም ደስ የምትል ልጅ ናት። ሁለቱ ደግሞ አብሮ ሲሄዱ ያስቀናሉ፣ ከማርክ ጋር። ማርክ ይህንን ቪዲዮ እያየው ከሆነ ያዘ ተበቀር የሸገር ልጅ ናት። አታምነጠ በጣም ቆንጆ ናት። እዚህ ወይ ውለታ አለብህ። አንድ ቀን ውለታን ትመልሳለህ። እቺን የመሰለች ልጅ አግኝተ ሙድ አትያዝባት። ደግሞ ቅድም እየሰደብካት ነበር። ካሁን በኋላ ብትሰድባት ይኸውልህ ከኔ ጋር ነው የምትጋጨው። ልጅቷን በስራ ተንከባከባት፣ በስራ ተያዛት፣ አብላት፣ አጠጣት እና ልጅቷ በጣም ደስ ትላለች። ከአብርሃምና ከሩታ በፊት ብትጋቡ ደስ ይለናል ለእኛ ምክንያቱም የነሱ ዱባይ ነው የሚለው፣ የናንተ ደግሞ እዚህ አዲስ አበባ አሪፍ አሪፍ የሚባለው ሆቴል ተከራይተንም ቢሆን ወይም አዲስ አበባ ሙሉ አዘግተነው ቢሆን ሰርጋችሁን የአብርሃምና የሳራ ያድግላችሁ። በጣም ሚወዳችሁ መንታ መንታ ልጆች ሁለቱ። እግዚአብሔር ከእናንተ ጋር ሆን፣ እስከ መጨረሻው ከእናንተ ጋር ሆን። ማከል ያው ወንደ ወንድ ነው እና ብዙ አረበንባችሁ። ቤተሰቦች የነበረን ቆይታ ዛሬ ይህንን ይመስል ነበር። በጣም ነው ደስ ያለኝ። ልጅቷ እግዚአብሔር በጣም ቀለል ያለች ልጅ ናት። የምትከብድ ብዛለችችን ማርቆስም ብዙ ፕራንክ አላደረገም፣ ነክቶብናል። እሱም አላገጠብን እና ቤተሰቦች ከኛ ጋር ስለነበራችሁ በጣም በጣም አመሰግናለሁ። እግዚአብሔር ያክበርልኝ። በቀጣይ ቪዲዮ ባሪፍ ባሪፍ ቪዲዮ እንገናኛለን። ወዳችኋለሁ።